በማርስ እና ፕሉቶ የሚገዛው ስኮርፒዮ የውሃ ምልክት በጠንካራነቱ፣ በስሜታዊነቱ እና በስሜቱ ጥልቀት ይታወቃል። ስኮርፒዮች ብዙውን ጊዜ መግነጢሳዊና ምስጢራዊ ናቸው፣ ይህም እነርሱን የሚስቡ አጋሮች ሊያደርጋቸው ይችላል። ከሌሎች የዙሪያክ ምልክቶች ጋር የስኮርፒዮ ተኳኋኝነት አጠቃላይ እይታውን እንመልከት። በጣም የሚስማሙ ምልክቶች አንደኛ፣ ካንሰር ሁለቱም የውሃ ምልክቶች ናቸው፣ ይህም ማለት ስሜታዊ ጥልቀት እና ግንዛቤን ይጋራሉ። ይህ ማጣመር ብዙውን ጊዜ ወደ ጠንካራ ሊታወቅ የሚችል ግንኙነትና ተንከባካቢ ግንኙነትን ያመጣል። ሁለተኛ ፒስስ። ሌላኛው የውሃ ምልክት ፒስስ ከስኮርፒዮ ስሜታዊ ጥንካሬ ጋር በደንብ ሊስማማ ይችላል። ግንኙነታቸው ብዙውን ጊዜ በፈጠራ በርህራሄ እና በጥልቅ መንፈሳዊ ትስስር የተሞላ ነው። ሶስተኛ፣ ቪርጎ የቪርጎ ተግባራዊነት የስኮርፒዮን ጥንካሬ ያሟላል። ሁለቱም ታማኝነትን እና ቁርጠኝነትን ከፍ አድርገው ይመለከታቸዋል። ለሁለቱም ጥልቅና የተረጋጋ ግንኙነት መፍጠር ይችላሉ። አራተኛ፣ ካፕሪኮርን የካፕሪኮርን ምኞት እና የተመሰረተ ተፈጥሮ የስኮርፒዮ ስሜታዊ ጥንካሬን ማመጣጠን ይችላል። ሁለቱም ታማኝነትን ያደንቃሉ እና በጋራ መከባበር ላይ የተመሰረተ ጠንካራ አጋርነት መገንባት ይችላሉ። በመጠኑ የሚስማሙ ምልክቶች አንደኛ ታውረስ፣ የታውረስ መረጋጋት ለስኮርፒዮ መጽናናትን ሊሰጥ ይችላል። ስኮርፒዮ ደግሞ በታውረስ ህይወት ላይ ፍቅርን ያመጣል። ይሁን እንጂ ሁለቱም ግትር ሊሆኑ ይችላሉ። ስምምነትን ለመጠበቅ ስምምነትን ይፈልጋሉ። ሁለተኛ ጄሚኒ፣ የጄሚኒ ማህበራዊነት ስኮርፒዮን ሊያስብበት ይችላል። ነገር ግን የነጻነት ፍላጎታቸው ከስኮርፒዮ የመቀራረብ ፍላጎት ጋር ሊጋጭ ይችላል። በግልጽ ከተነጋገሩ እርስ በእርሳቸው መማር ይችላሉ። ሶስተኛ ሊዮ የሊዮ ትኩረት ፍላጎት ከስኮርፒዮ ባለቤትነት ጋር ሊጋጭ ይችላል። ሆኖም ሁለቱም ስሜታዊ ናቸው እና አንዳቸው የሌላቸውን ፍላጎት ማክበርን ከተማሩ ተለዋዋጭ ግንኙነት ሊፈጥሩ ይችላሉ። ተኳኋኝ ያልሆኑ ምልክቶች አንደኛ፣ ኤሪስ። የኤሪስ ማረጋገጫ አንድ ጊዜ ከስኮርፒዮ ጥንካሬ ጋር ሊጋጭ ይችላል። ኬሚስትሪያቸው ጠንካራ ሊሆን ቢችልም ከቁጥጥር ጉዳዮች እና ከኃይል ተለዋዋጭነት ጋር ሊታገዱ ይችላሉ። ሁለተኛ፣ አኳሪየስ የአኳሪየስ ራሱን የቻለ ተፈጥሮ ስሜታዊ ትስስርን ለሚመኘው ስኮርፒዮ ፈታኝ ሊሆን ይችላል። በግንኙነት ውስጥ አንዳቸው የሌላውን ፍላጎት ማሟላት ሊከብዳቸው ይችላል። ሶስተኛ፣ ሳጅታሪያስ የሳጂታሪስ ነፃ መንፈስ ተፈጥሮ ከስኮርፒዮ ጥልቅ ስሜትን ለመተሳሰር ካለው ፍላጎት ጋር ሊጋጭ ይችላል። አብሮ መዝናናት ቢችሉ የረጅም ጊዜ ተኳኋኝነት ፈታኝ ሊሆን ይችላል። አራተኛ ሊብራ የሊብራ የመስማማት ፍላጎትና ማህበራዊ መስተጋብር ከስኮርፒዮ ጥንካሬና ጥልቅ ፍላጎት ጋር ላይስማማ ይችላል። በስሜት ደረጃ መገናኘት ሊከብዳቸው ይችላል። ማጠቃለያ። የኮከብ ቆጠራ ተኳኋኝነት ስለ ግንኙነት ተለዋዋጭነት ግንዛቤዎችን ቢያቀርብም የግለሰባዊ ልምዶች እና ስበናዎች ለማንኛውም ግንኙነት ስኬት ጉልህ ሚና ይጫወታሉ። የዞዲያክ ምልክቶች ምንም ይሆን ምን የፍቅርን ውስብስብ ነገሮች ለማሰስ ግልጽ ግንኙነት መተማመንና መግባባት አስፈላጊ ነው። ስኮርፒዮች ደህንነት በሚሰማቸውና ዋጋ በሚሰማቸው ግንኙነቶች ውስጥ ያድጋሉ። ስለዚህ የነሱን ጥልቀት የሚያደንቅ አጋር ማግኘት በጣም አስፈላጊ ነው። በዛሬው ቪዲዮአችን የስኮርፒዮ ኮከብ የፍቅር ተኳኋኝነቱን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይሄን ቪዲዮ በስኮርፒዮ ኮከብ ለተወለዱ ሰዎች ሼር አድርጉላቸው። በቀጣይ በካፕሪኮርኑ ቪዲዮ እንገናኛለን።